ለምን የለመዱትና የሚያውቁት የማን ድምፅ ነው? የእረኛውን ድምፅ ነው። በቃ እነሱ አንድ ድምፅ ነው የሚያውቁት። ከዛ ሌላ ሲመጣባቸው ባዕድ ይሆንባቸዋል። አሁን የምዕራፍ አስሩን ትምህርት ስንጀምር ኦዲየንሱን ማወቅ አለብን። ማን ነው እየሰማ ያለው? ለማን ነው ጌታ ኢየሱስ የሚናገረው? የሚለውን ምዕራፍ ዘጠኝን ካላያያዝን ምዕራፍ አስር ለማን እንደሚናገር ራሱ ላይገባን ይችላል። ስለዚህ እዛ አካባቢ እነማን አሉ? ፈሪሳውያን አሉ። ንግግር የጀመረው ለማን ነው? ለነሱ ነው እና ያለን ትላላችሁ ኃጢአታችሁ ይኖራል አላቸውና ቀጥታ ትምህርቱን ይቀጥላል። እና አንድ ነው፣ ምዕራፍና ቁጥር የተለየው በኋላ መሆኑ እንዳትረሱ እንጂ ድሮ መጽሐፉ በሚጻፍ ጊዜ ወጥ ነው። አንዳንዴ መጽሐፍ ቅዱስ ጥናት ላይ ከሌላኛው ምዕራፍ ጋር መያያዙን እንረሳና ዝም ብለን ስናጠና ተናጋሪና ሰሚውን ወይም ሀሳቦቹን ጭምር ላናገናኛቸው እንችላለን ይህንን እንድንረዳው ብዬ ነው መልካም ከቁጥር አንድ እስከ ስድስት ያለውን እናንብብ የዮሐንስ ወንጌል ምዕራፍ አስር ከቁጥር አንድ እስከ ስድስት ይህ የዛሬው ንባብ ነው እውነት እውነት እላችኋለሁ፣ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉትማ ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። እነርሱ ግን አላስተዋሉም። እነማን ናቸው እነርሱ? ሰሚዎቹ ከፈሪሳውያን ወገን የሆኑ ናቸው ወረድም ብለን ቁጥር 19 ላይ ሲደርሱ እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ የሚል ቃል አለ ስለዚህ ዙሪያውን ስለዚህ ትምህርት በሚናገርበት ጊዜ እነማን ናቸው ያሉት አይሁዳውያን ናቸው ስለዚህ የትምህርቱን ትኩረት ወይም ያነጣጠረው በራሱ ደቀ መዛሙርት ዙሪያ ሳይሆን ለራሱ ደቀ መዛሙርት ሳይሆን ከፈሪሳውያን ወገን እየሰሙት ላሉ በዙሪያው ለሚገኙ ህዝቦች ሰዎች እየተናገረ ያለው እና ምሳሌ ነው። መጀመሪያ ያቀረበላቸው እዚሁ ላይ ቁጥር ስድስት እንደሰማችሁት ኢየሱስም ይህን ምሳሌ ነገራቸው ነው። ያው በምሳሌ አፌን እከፍታለሁ እንዳለው ምሳሌ ይናገራል ጌታችን ኢየሱስ ክርስቶስ። እንግዲህ የምሳሌው ዋነኛ ርዕሰ ጉዳይ ምንድን ነው? በረቱ ነው። የበጎች በረት እና በዛ ውስጥ እንግዲህ አብረው የሚጠቀሱ የበጎቹ እረኛ እና ራሳቸው በጎቹ ከዚህ ጋር ተያይዞ ደግሞ ሌባ አለ፣ ወንበዴ አለ፣ ተኩላ አለ፣ ሙያተኛ አለ እረኝነት ስራው ጋር በተያያዘ ብዙ አይነት ሰዎች አብረው ይጠቀሳሉ ማለት ነው። የጀመረው ከአደጋው ነው። እውነት እውነት እላችኋለሁ በማለት በጣም አስረግጦ የጀመረው በቅድሚያ ለበጎቹ አደጋ ከሆነ ነገር ነው። ምንድን ነው እሱ ወደ በጎች በረት በበሩም ማይገባ በሌላ መንገድ ግን የሚወጣ የሚወጣ የሚለው መውጣት ነው ይመስል አይደል፣ ከውስጥ ከውስጥ ወደ ውጭ መውጣት። እንደዛ ነው አይደል የሚመስለው። በዚህ የሚወጣ የሚለው ቃል ግን እንዲህ ወጥቶ የሚገባ ወደ ውስጥ ነው እንጂ ወደ ውጭ አይደል። ገብቷቸዋል። ክላይም ኢን ወይም በአዲሱ ትርጉም ዘሎ የሚገባ በሆነ አጥር በሌላ መንገድ ወደ በጎቹ ነው ወጥቶ አጥር ወጥቶ ወይም ዘሎ ወደ ውስጥ የሚገባ ማለት ነው። ክላይምብ አፕ ወይም ክላይምብ ኢን፣ ኪንግ ጀምስም ሁሉንም ስታይ እንደዛ ነው የሚለው። ስለዚህ የሚወጣ የምትለው አቃልቺ ወደ ውስጥ ለመግባት አጥሩን ወይም ሌላውን መንገድ ዘሎ የሚወጣ አለ ማለት ነው እና ወደ በጎቹ በረት በበሩ ቀጥ ብሎ የማይገባ ይልቁን በሌላ መንገድ ሌላ ዘዴ፣ መስኮት ሊሆን ይችላል፣ ቀዳዳ ሊሆን ይችላል፣ የአጥር ክፍተት፣ ጣራው አካባቢ ፈልጎ ሊሆን ይችላል። ብቻ በዛ ወጥቶ የሚገባ ከሆነ ይሄ የተሰጠው ስም ምንድን ነው? ሌባ አንድ፣ ሁለተኛ ወንበዴ። እና በጎች እንዲህ አይነት አደጋ አለባቸው። ግን በሌላ መንገድ ነው የሚመጡት። ቀጥታ አይመጡም። በብርሃን አይመጡም። ፊት ለፊት አይመጡም። እነዚህ ሌቦች እነማን ናቸው? ሌባ ወንበዴም የሚለው ቃል በዚህ ምዕራፍ ውስጥ ለሁለት ጊዜ ነው የተጠቀሰው። ወረድ ብላችሁ ታገኙታላችሁ። ቁጥር ስምንት ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸው። ሌባ ወንበዴም ነው ከጌታ ከኢየሱስ ክርስቶስ በፊት የመጡ መሲህ ነን፣ ነፃ አውጪ ነን እያሉ የሚሉ በመጽሐፍ ቅዱስ ውስጥ ይህን ያህል የተነገረላቸው ሰዎች አናገኝም። ግን ገማልያል የተናገረው ነው ፍንጭ ሊሆነን የሚችል ከኢየሱስ በፊት በመሲህነት ወይም በነፃ አውጪነት እኛ ከእግዚአብሔር ተልከናል እያሉ የመጡ ተብለው ሊጠቀሱ የሚችሉት በሐዋርያ ሥራ ምዕራፍ አምስት ላይ የተጠቀሱ ቁጥር 27 ላይ ከዚህ ወራት አስቀድሞ ቴዎዳስ፣ እኔ ታላቅ ነኝ ብሎ ተነስቶ ነበርና አራት መቶ የሚያሉ ሰዎችም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምናምንም ሆኑ። አንዱ ቴዎዳስ ከዚህ በኋላ ሰዎች በተጻፉበት ዘመን ያው አውግስጦስ ምዝገባ ባደረገበት ጊዜ የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ፣ እርሱም ጠፋ፣ የሰሙትም ሁሉ ተበተኑ ይለ ስለዚህ የሆኑ ስመጥር የነበሩ መቼም በእስራኤል ዘንድ ሰዎች ተነሱ ከተባለ ያው ለእስራኤል መታደስንና መጽናናትን ለማምጣት ነው። የተስፋ ቃልን ለማስፈጸም ነው። የዳዊትን ተስፋ ይዘው የዛ ተስፋ ባለቤት እኔ ነኝ፣ የተነገረለት መሲህ እኔ ነኝ የሚል መስመር ይይዛል። ግን ጉልበት ለመጠቀም እንደምታዩት በሽፍትነት ተደራጅቶ በዛ መስመር ነው ማስፈጸም የሚፈልጉት። በሌላ መንገድ ነው የሚሄዱት፣ በማረድ በመዝረፍ እ በመስረቅ እንደዚህ ነው የሚሉት። በብርሃን አይመጡም፣ በበሩ አይመጡም። እነዚህ ሰዎች እና ሌባ ወንበዴ ነው። በሌላ መንገድ ባልተነገረለት ብሉይ ኪዳን ባልመሰክረለት የዚህን ዓለም ፖለቲክስ የሮማውያንን ጥበብ ሊሆን ይችላል፣ ወይም ደግሞ የዚያን ዘመን ሕዝባዊ አመለካከት ይዘው ሊነሱ ይችላል። ዝነኛ ታላቅ ነኝ በማለት እንግዲህ ስለ ራሱ እየመሰከረ ሌላ መንገድ ነው ይሄ። አሁን ታላቅ ነኝ እያሉ ጌታ ኢየሱስ የሆነውን እንኳን እኮ የማይመሰክረው ነገር አለ የራሱነት። አባቱ ይመስክርለት እንጂ እሱ ስለራሱ እንኳን እንዲህ ነኝ ብሎ አይመሰክርም። እነሱ ግን ስለ ራሳቸው እየመሰከሩ ሰዎችን እያሸፈቱ በዚህ አይነት መንገድ የሚመጡ በሌላ መንገድ የሚገቡ ወደ ህዝቡ እንደዚህ አይነት ሰዎች ነው። እና እነሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። የእረኝነት እረኛ ምን ያደርጋል? እንደርስበታል እዚሁ ላይ ይጠቅሳል ምን ምን እንደሚያደርግ የእረኛውን ካራክተር ከዚህ በኋላ ይዘረዝረዋል። ግን ደስ የሚለው በረኛው ይከፍትለታል። እንግዲህ እዚህ ጋስ በቅድሚያ ስለ በጎቹ በረት ማሰብ አለብን። የበጎቹ በረት ምንድን ነው ወደሚለው ስንመጣ በቅድሚያ እስራኤል እንደሆኑ ለመረዳት በጣም ግልጽ ነው። ምክንያቱም በመሲሁ ተስፋ መሰረት፣ ወደ እግዚአብሔር በጎች ተልኮ ሊመጣ የሚችለው እረኛ ወደ እስራኤል፣ እረኛው ሊመጣ የሚችለው ወደ እስራኤል ስለሆነ በረቱ እስራኤልን የሚያመለክት ነው። እና በዚያ ህዝብ ውስጥ ግን በእስራኤል ህዝብ ውስጥ ግን ያሉት በጎች በሙሉ አይቀበሉት። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ካለ በኋላ ለተቀበሉት ሁሉ ግን ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ እንደ በጎች እረኛ ወደ እስራኤል መምጣቱን ሲመጣም በቀጥታ በተባለው በበሩ ነው የመጣው። የተወለደው በተነገረው መሰረት ቤተልሔም ነው። ከዛ በናዝሬት ናዝራዊ ይባል ዘንድ ነው ናዝሬትም ያደገው። ከዛ ሊገለጥ ለእስራኤል ሊገለጥ የሚያስፈልገው ጊዜ በደረሰ ሰዓት ምንም ስውር ነገር የለውም። ቀጥታ ህዝብ መሃል ነው የሄደው መቅደሳቸው ባይሄድም ዮርዳኖስ ወንዝ ላይ ሄዶ መላው እስራኤልን ሊወክሉ በሚችሉ ወደ እግዚአብሔር ዘንድ ንስሐ በገቡ ህብረተሰብ መካከል፣ ህዝብ መካከል ሰማይና ምድር ሲመሰክርለት እናያለን። ከሰማይ የአባቱና የመንፈስ ቅዱስ ምስክርነት፣ ከዚያም ከምድር የመጥምቆ ዮሐንስ የአዋጅ ነጋሪው ምስክርነት ስለዚህ በረኛው ይከፍትለታል። እግዚአብሔር ይመስገን። እዚህ ጋር ያለው በረኛ ሌላ ማንም ሳይሆን መሲሁን የሚያስተዋውቀው በእነ መጥምቁ መጥምቁ ዮሐንስም በኋላም በሐዋርያት እያስተዋወቀ የሚገኘው የእግዚአብሔር መንፈስ እርሱ ነው፣ በረኛው። ስለዚህ በረኛው ይከፍትለታል የእስራኤል የአይሁድ ሃይማኖተኛ መሪዎች በራቸውም ቢዘጉም የበጎቹ ባለቤት የእስራኤል ቅሬታዎች ባለቤት የሆነው ያህዌህ በእስራኤል ላይ ያስቀመጠው መንፈስ ወደዚያ ወደ እስራኤላውያን መካከል ይገባ ዘንድ በሩን ከፍቶለታ። ሶስት ዓመት ሙሉ ያገለገለውም እነሱ ስለፈቀዱ አይደለም። በረኛው ስለከፈተለት እግዚአብሔር ይመስገን። ከዛ ለእርሱ በረኛው ይከፍትለታል። ይሄ በጣም ደስ የሚል ከእኛም አንጻር ዝም ብለን በይገባኛል በባለመብትነት ወደ ሰዎች ሄደን ወንጌል ለመናገር ብንፈልግ ማን ነው በሩ እንዲከፍትልን መጠበቅ ያለብን? ለሆነ ሰው ስለ ክርስቶስ ለመናገር በምናስብበት ጊዜ አይ ጆሮ ዝግ ነው፣ ልቡም ዝግ ነው ብለን ነው የምናስበው። አይ ሰማንም ብለን ነው የምናስበው። የሆነ አጋጣሚን ስለ ክርስቶስ ለመግለጥ ስናስብ ዝግ የሆነው ነገር ነው የሚታየን። ግን በረኛው የሚከፍተውን ይከፍታል አይደል። በረኛው ሲከፍት በግልጽ ሄደን ሁሉንም በጎች ዘንድ ለመውጣት ማሰብ የለብንም። በቃ ድምፁን የሚሰሙን ይሄ ባለፈው ምንድን ነው ምዕራፍ አምስት ላይ ስለ ድምፅ ስንነጋገር ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። ድምፅ እዚህ ላይ ያየነው ነገር አለ በውስጥ ጆሮ የሚሰማ የእግዚአብሔር ልጅ ድምፅ አለ አሁን በጎቹ ድምፁን ይሰሙታል እዛ ያሉት በጎች ያውቁታል ይሴንስ ያረጉታል ድምፁን ይሰሙታል ምናለ ጌታ ኢየሱስ ከእውነት የሆነ ድምፄን ይሰማል ከእግዚአብሔር የሆነ ይሰማናል ሁሉም በጎች ይሰማሉ ማለት አይደለም የመሲሁ ድምፅ ከነሱ ማንነት ጋር የተዋሃደላቸው እግዚአብሔር ያያቸው እና ድምፁ የሚጣፍጣቸው የሚገባቸው በውስጥ ጆሮቸው መስማት የሚችሉ ሰዎች እንደሚኖሩ ማመን አለብን። እኛ እናውቃቸው የጌታ ኢየሱስ የሆኑቱ ይሰሙናል። ጌታ ኢየሱስ ክርስቶስም ድምፁን ማሰማት ብቻ ነው ገብቶ አንተ አንተ አንተ ማለት አላስፈለገውም። ድምፅ ነው የተናገረው። በቃ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ያውቃቸዋል። አይ ድምፁን ሲሰሙ ሲለዩ ሪአክት ያደርጋሉ፣ ምላሽ ይሰጣሉ። ከዛ በኋላ ነው በየስማቸው የሚጠራቸው። እሱም ያውቃቸዋል፣ እነሱም ያውቁታል። ስለዚህ ወንጌል ይሰበካል። ወንጌል የሰማ ሰው ደግሞ በሕይወት መዝገብ ላይ ይጻፋል። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። በየስማችን ያውቀናል። በቃ ጌታ ኢየሱስን ባመንበት ድምፁን በሰማንበት በዚያው ቅጽበት፣ ከነፍሳችን ጋር ቃሉ በእምነት በተዋሃደበት በዚያው ቅጽበት ስማችን በሰማያት ተጽፏል። ስለዚህ በየስማችን የጌታ የኢየሱስ ሆነን እውቅና እናገኛለን ማለት ነው። ግን እዛ በረት ውስጥ እንዲቀጥሉ አይደለም። እሱ ወደ በረቱ የገባበት ምክንያት እዛ በረት ውስጥ ከበጎቹ ጋር አብሮ ለመኖር አይደለም። ድምፁን የሰሙትን ስማቸው በእሱ ዘንድ የታወቀውን እነዛን ይወስዳቸዋል። ከዛስ የራሱንም ሁሉ ይላል። አሁንም የሚደግመው ካወጣቸው በኋላ ማውጣት የሚባለው አሁን ማን ነው ትዝ የሚላችሁ? ምዕራፍ ዘጠኝ ላይ አንድ በግ እ እውሮ ነው ተወልዶ የነበረው መጨረሻው ምን ሆነ? አወጣ። በተግባር እኮ አደረገው። በግ ወደ እስራኤል በረት ገባ። ለምሳሌ እውሮ ነው የተወለደውን ከምኩራብ ውጭ ውጪ አወጣው። አወጣ። እንዳወጡት በሰማ ጊዜ አገኘው ሄዶ ከዛ በኋላ መሰማሪያ ይሰጠዋል። ከዛ በኋላ ማድረግ ያለበትን ነገር ያሳየዋል። እንደዚህ ነው፣ ከእስራኤል በረት ሰዎችን ለማውጣት ነው እንጂ በዛው እንዲቀጥሉ አይደለም። ምክንያቱም ይህ የእስራኤል በረት ባለማመን፣ ኢየሱስን ባለመቀበል፣ ከኢየሱስ ድምፅ ጋር ባለመስማማት የሚቀጥለው በረት መጨረሻው ምን እንደሆነ ይታወቃል። ቤታቸው የተፈታ ሆኖ ይቀርላቸዋል ነው ስለዚህ በቅርብ ጊዜ በፍርድ ስር ከሚሆን ነገር አስቀድሞ የራሱ የሆኑትን ይወስዳል። ከዛስ ያወጣቸዋል። አውጥቶስ ካወጣቸው በኋላ በፊታቸው ይሄዳል። መሪያቸው ነው። እግዚአብሔር ይመስገን። ከዛ በጎቹ ድምፁን ያውቃሉና ይከተሉታል እሱ ቀድሞ በሄደበት መንገድ ለመሄድ ከሱ ኋላ መሄድ ማለት ነው። የክርስቶስ ተከታይ መሆን ማለት ነው። የሃይማኖታችን ሐዋርያና ሊቀ ካህናት ሆን የእምነታችን ጀማሪና ፈጻሚ የሆነው በዚህ ምድር ላይ የተመላለሰበት መንገድ አለ። ከዛ በቀራንዮ መስቀል በኩል አልፎ ከዚያስ ወደ ሰማይ አድርጎ በክብር ተቀምጧል እያለ ይቀጥላል ታሪክ ሐዋርያው ጴጥሮስ ምንድን ነው ያለው? ፍለጋውን እንድትከተሉ ምሳሌ ትቶላችሁ ሄደ። አ ምሳሌ ተወልናል፣ ዱካ አለ። ይህ መከተል፣ ስለ መከተል ጌታችን ኢየሱስ ክርስቶስ በብዛት አስተምሯል። ሊከተለኝ የሚወድ ሁልጊዜም ራሱን ይካድ፣ ከዛ መስቀሉን ተሸክሞ በኋላዬ ይከተለኝ። እሱ ይቀድማል ሁልጊዜ እንግዲህ አይደለም ዓለምን፣ አይደለም ሰይጣንን፣ አይደለም ማህበረሰባዊ ልምዶችን ራሱን መካድ አለበት። ከዛ በኋላ ሙሉ በሙሉ በክርስቶስ ኢየሱስ ላይ ዲፔንዳንት ነው። በቃ እሱ ከወጣ በኋላ ወዴት እንደሚሄድ እኮ እሱ አያውቅም። ግን አንድ የሚያውቃል የሚመራው አለ። ጌታችን ኢየሱስ ክርስቶስ ዛሬ በሥጋ ምድር ላይ ባይኖርም ወላጆች እንደሌላቸው ልጆች አልተወንም። ራሱን እንደ ወላጅ አይቶ ማለት ነው፣ እንደዚህ የሚለው ልጆቼ እንደሚለው ወላጆች እንደሌላቸው ልጆች አልተዋቸውም። ለማን ነው የተወን? በምትኩ ወደ ምድር ለመጣው ለመንፈስ ቅዱስ ትቶናል። ያለ መሪ አይደለንም። በፊታችን የሚሄድ ነገር አለ። መንፈሱ ወደ ሄደበት ብንሄድ ኢየሱስ ወደ ሄደበት ሄድን ማለት ነው። ምንም ጥያቄ የለውም። አረን በሰማይ ያለው እና በምድር ያለው መሪ ሁለቱም አንድ ናቸው። ያውና ያው ናቸው። እግዚአብሔር ይመስገን። ስለዚህ በፊታቸው ይሄዳል። ይሄ ምሪትን የሚያመለክት ታዲያ በጎቹም ድምፁን ያውቃሉና፣ ይሄ ድምፁ ድምፅ የሚባለው በስሜታችን ውስጥ የሚደውል የሚያቃጭል ሳይረን ነው። በቃ የጌታ የኢየሱስ ክርስቶስ የራሱ የሆነ ሴንስ የምናደርገው በስሜታችን ላይ የሚደመጥ ድምፅ ነው። ቃሉ ይህን ተሸክሞ ይመጣል። ምንም ጥያቄ የለው ግን ኮንሴፕቱ ይሄ ነው። መለየት ስንል ስለ ድምፅ ሲያወራ እግዚአብሔር ቃል ቃልና ድምፅ ትንሽ ያላቸው ልዩነት ይሄ ነው። ቃል እንደአሁኑ ስቴትመንት አለው ሀሳብን ተሸክሞ ወደ ልባችን ወደ አይምሯችን ይመጣል። ስለ እግዚአብሔር የምናውቀውን ነገር ይጨምራል። ድምፅ ግን ማንነት የምንለይበት ነው። ገና በድምፅ አወቅኩ ይሉ የለ እንደገና፣ ውጭ ሰውየውን ሳያዩት ምን እንዳለም ሳይሰሙ አንዳንድ ድምጾች አሉ። ሳይረኖች፣ አይ ይሄ የእሳት አደጋ ነው፣ አይ ይሄኛው የአምቡላንስ ነው፣ ይሄ ትምህርት ቤት ተደወለ፣ ይሄኛው እንደዚህ የሆኑ ድምጾች የምንለምዳቸው አሉ አይደል? እና ኢንዲኬተሮች ናቸው። የሆነ ነገር እንዲያመለክቱ የተደረጉ ናቸው። የደስታ ድምፅ ሊሆን ይችላል፣ የለቅሶ ድምፅ ሊሆን ይችላል። ድምጾችን በሚሰጡት ትርጉም መሰረት መለየት አለ አይደል? መለየት እና የኢየሱስ ድምፅ ማለት ኢየሱስ ኢየሱስን የሚል በቃ እሱን እንድንፈልግ የሚያደርግ እሱ የሚለንን ለማድረግ ወይም ወይም ወደሚሄድበት ለመሄድ በጣም ተጽዕኖ የሚያሳድርብን የለመድነው ከስሜታችን ከመንፈሳችን ጋር የሚዋሃድ ኢየሱስን የምንለይበት ሳይረን ነው ራሱን የቻለ። እግዚአብሔር ይመስገን። እና ስለሚያውቁ ይከተሉኛል የሌላውንስ በጎቹ ድምፁን ያውቃሉና ይከተሉታል ከሌላው ግን ይሸሻሉ እንጂ አይከተሉትም ለምን የሌሎችን ድምፅ አያውቁምና አንዳንድ ጊዜ አሁን በዘመናችን በቃ ተቃራኒ ነገሮችንም በጣም ማወቅ ይገባናል በሚል በብዙ የሚደክሙ ሰዎች የሌሎችን ድምፅ ለማወቅ ምን ጥረት ያስፈልጋል እነዛን የማይከተሉት የእነሱን ድምፅ አውቀው ሳይሆን አያውቁም ስለማያውቁ ነው የማይከተሏቸው ለምን የለመዱትና የሚያውቁት የማን ድምፅ ነው የእረኛውን ድምፅ ነው በቃ እነሱ አንድ ድምፅ ነው የሚያውቁት ከዛ ሌላ ሲመጣባቸው ባዕድ ይሆንባቸዋል ስለዚህ ይሸሻሉ እንጂ አይከተሉም አማራጭ ውስጥ አልከተቱትም ማለት ነው ብዙ ድምፆች ግን በዙሪያችን ካሉ፣ እስኪ ቆይ ይሄ ድምጽ አለ። ይሄንን ማየት እኮ ነውር የለው። ይሄም ይሄም፣ እስቲ ቼክ ላድርግ። እንደ አንድ ነገር ላይ እኔ እንዴት ነው ኦኬ። የማይሆን ድምጽ ውስጥ ከሆንኩኝ በጌታ ድምጽ ባነጻጽረው ፈትሾ አንድ ጉዳይ ነው። የጌታን ድምፅ ከለመድኩ በኋላ የእረኛዬን ድምፅ ከለመድኩ በኋላ በቃ አማራጭ የለውም። ከምንም ጋር አላነጻጽረውም። ኮምፔር ማድረግ አያስፈልገኝም። በቂ ነው። የእሱ ድምፅ ብቻ ወዳለበት መሄድ ነው። ከሌላው እንድንሸሽ የሚያደርገን አውቶማቲክ ባህሪ ነው። በራሱ በራሱ እንትን ይ እግዚአብሔር የተባረከ ይሁን። ከሌላው ግን ይሸሻሉ እንጂ አይከተሉትም። ለምን? የሌሎችን ድምፅ አውቀው የኢየሱስን ድምፅ አውቀው አነጻጽረው ከዛ በኋላ ይሄኛው ከዚህ ይለያል ብለው ብሱ ተጠበው ተጨንቀው ነው እንዴ? ኖ፣ የኢየሱስን ድምፅ ብቻ ያውቃሉ። የሌላውን አያውቁም። ስለዚህ ይሸሻሉ። መሸሽ የሚለውም ቃል ስሜት ሰጥቶኛል። አደጋ ለማለት ነው። እውነት ነው። ሌቦቹ ምን ያደርጋሉ ነው የተባለ ወረድ ብለን ስናነብ ሊሰርቅ ሊያርድ፣ ሊያጠፋ ቲ ሞት አለ እዛ። መሸሻቸው ያዋጣል። በጎቹ እንደዛ ነው። ይሄው እያየን አደለ። ሌላ ድምፅ እየሰሙ ብዙ ሰዎች በየስፍራው ሲንከራተቱ ምን ሆኑ? ከዚህ ውጭ ምን እዚህ ላይ የተጻፈው አደለ፣ የደረሰው በየሄዱበት ይታለባሉ፣ ይዘረፋሉ ኑሯቸው፣ ትዳራቸው፣ ጤናቸው፣ አእምሯቸው፣ መጨረሻ ቶታሊ ክርስትናቸው ተላጭቶ በቃ ተዘርፎ ባዷቸው ሆነው ምን እንደሚሆኑ ግራ ገብቷቸው ተንሳፋ ያሉ ስንት ሰዎች አሉ። በጣም የሚያሳዝን ሌባው እንደዛ ነው የሚያደርገው። ስለዚህ መሸሹ ያዋጣል ያዋጣል፣ በጣም ጥቅም አለው። ኢየሱስ ይህን ምሳሌ ነገራቸው። እነሱ ግን የነገራቸው ምን እንደሆነ አላስተዋሉ። ምስኪኖች ፈሪሳውያን፣ ሃይማኖተኞች፣ አይሁዳውያን አልገባቸውም። ይህ የዚህ ዘመን ክርስትና በወዲያ ወዲህ የሚለው በሃይማኖት ዓለም ያለው ብዙ ሰው አያስተውልም፣ አልገባውም። እንደነዚህ ፈሪሳውያን እንደነዚህ አይሁዳውያን ነው። አይደለም። ጌታ ኢየሱስ ክርስቶስ ወደ በረቱ የመጣው እኛ ወዳለንበት የመጣው ወደዚህ ዓለም የመጣው ሊያወጣ ነው። ከሱ ጋር ውጭ ይፈልገና ወረድ ብሎ ይናገራል። ትርጉሙን ያመጣዋል። ከሰባት ጀምሮ የበጎች እረኛ እሱ እንደሆነ ይናገራል። የበጎቹን በር እሱ እንደሆነ ይናገራል። አውጥቶ ምን ያደርጋል መሰማሪያ እንዴት እንደሚያዘጋጅላቸው ይናገራል። ስለዚህ እሱን እንመለስበታለን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ይባርክ።